ሰላሶች እንዴት ናችሁ? የምንገኘው በወጣን በሰዓታችን ላይ ነው። ዛሬም እንደተለመደው ከአንድ ወጣት ጋር አዲስ ሙከረጅ የላችሁ መጥቻለሁ። ምን እንደሚሆን ከቆይታ የምትረዱት ይሆናል። አብራችን ቆዩ ሃይድሮን፣ ስነለምነአላጆኔ አቃ እስኪ አንተ ራስህን ደግሞ ለሃያ ሰላሳ አስታውቀልኝ። እሺ እኔ ዮሐንስ አደረገ እባላለሁ የተሰማራሁት የከርሰ ምድር ውሃ ስራ ማውጣት ውሃውን ማውጣትና ስልጠና ስራውን እንዴት እንደሚሰራ ለሰዎች ስልጠና መስጠት ሁለቱም። ስለዚህ ዛሬ ከአንተ ጋር የምሞክረው ከከርሰ ምድር ውሃ ማውጣት ነው ማለት ነው። በደንብ ብዙ ወጣቶች አብረውን ይኖራሉ ብዬ አስባለሁ። አሉ፣ በደንብ አሉ። ስልጠና ላይ ያሉ ስራም ላይ ያሉ ብዙ ልጆች። ስለዚህ ወደ ስራ ከመግባት በፊት ምንድን ማድረግ ያለብኝ? ያው ሰልጣኝ ሲመጣ ቅያሪ ልብስ ይዘው እንዲመጡ ነው የምንነግረው። አልነገርከኝ ስላዘጋጀንልሽ ነው ን ስራ ጨርሰናል ብለህ ነው ልብስ ትቀየሪና፣ አንገብተን ደግሞ ሙሉ ስራ ከመጀመሪያ ጀምሮ እስከመጨረሻ ያለውን እናያለን ማለት ነው። ሲመጣሽ ለብሳችን አምሮብሻል። ጥሩ ነገር ነው። ያዘጋጀንልሽ ይዘሽ እንዳትሄጂ እና እስኪ አሁን ፈርስትሊ ግን እዚህ ጋ ከመሞከራችን በፊት ያው የሆነች ኮንሰፕት አላት። አሁን እዛ ጋ ስትገቢ ማድረግ ያለብሽ ነገር እና ኢዚ ሊ ያው ተማሪዎች ሲመጡ መጀመሪያ በአጭር ብሬት ነገር እዚህ ጋ ነው የምናሳያቸው። አሁን ከኋላ አፕ ኤንድ ዳውን የምናደርገው ፓርት አሁን እንደዚህ አስዩን ማድረግ ትችያለሽ። አፕ ኤንድ ዳውን የምናደርግበት ምክንያት አሁን እንደዚህ ወደ ላይ ሲነሳ እቺ ውሃ እዚህ ጋር ነቻ እስኬሎ አሁን የምትታይሽ እዚህ ጋር በእጅ የሸፍኝ ወደ ላይ የማነሳው ከሆነ አሁን ውሃውም እዚህ ጋር ነው የሚሆነው። ምክንያቱም ወደ ታች ለመውረድ ከዚህ ጋር ነፋስ እንዲገባ ይፈልጋል። እዚህ ጋር ነፋስ ካልገባ እንደዚህ ከፍ የምናደረገው ሰዓት ውሃው እዚህ ጋር ሆኖ ወደ ላይ የሚወጣለን ማለት ነው። ዳውን የምናረግበት ፓርቲ ላይ ደግሞ እታች ያለው ውሃ ወደ ላይ መውጣት ይፈልጋል። እሱ ወደ ላይ እንዲወጣ እዚህ ውስጥ ያለው ባዶ ነፋስ ወደ ውጭ ይወጣል። ደህና አሁን እንደዚህ አፕ እንደዳሁን ስናረገው አሁን እስከዚህኛው ስቴፕ ድረስ ንፋስ ነው እየወጣ የነበረው። አሁን ውሃ እዚች ጋር ነው ያለው። አሁን ቀጣይ እንዲህ ባረገው ውሃው ነው መውጣት የሚጀምረው። ከለቀኩኝ ወደ ታች ይወርዳል ማለት ነው። በዛ ፊት ለፊት ስንገባ የምንሰራው ስራ በቃ ንፋስ እንዳያገኝ ፓይፑ ንፋስ እንዳይገባበት ወደ ላይ የሚወጣ ሰዓት ላይ ንፋስ ገብቶ ውሃ ወደ ታች እንዳይወርድ ማፈን ነው። ውሃ ወደ ላይ የሚወጣው በራሱ ፕሬዠር ነው። እሱን ውሃ ለማውጣት ምንም ማድረግ አይጠበቅብሽም። ውሃው እንዳይወርድ ብቻ እጃችንን ሸፍነን ንፋስ እንዳያገኝ እናደረጋለን ማለት ነው።

እንዴት አየሽው? አሪፍ አይ፣ ትንሽ ከብደ። እሺ፣ ጋር ታግዘኝ እስኪ አንዴ። በስመ አብ። እንዴት አይ፣ ባይዚያ ብቻዬን ልሞክረው ስላልሽ ነው እንጂ በአንድ ሰው አይደለም እዚህ ጋር የምንሰራው። ቆይ ቆይ እጅ በጣም ነው የሚዝላ። ሀያ ሰላሳዎች ቅድም እንደነገርኳችሁ በመጨረሻ ጊቫዊ ይኖረኛል። አብራችሁን ቆዩ። እንዴት ነኝ ግን አይ፣ አሪፍ ነው። ቻይ ባይዚ ወንድ ልጅ ራሱ ስንጠቀም አንባር ሁለት ሰው ነው ከኋላ የምንጠቀመው፣ አይደለ? ብቻዬን ልሞክር ስላልሽ ነው እንጂ አንድ ሰው አይሰራም ከኋላ ሲጀመር።

አንደኛ ዳይሬክሽን አያያዝሽ ነው። ሁለተኛ ነገር የሚጠበቅ ነው። አሁን ልጆች ሊሰልጥኑ ሲመጡ አሁን ቅያሪ ልብስ ሲያዘጋጀንልሽ ለዚህ ነው። ኖርማሊ ወደዚህ የመምጣት ባህሪ ስላለው ነው። አሪፍ ነው ግን ማርያምን፣ አሪፍ ነው። ምንም አላለችም። አይ ቆይ ግን እኔ የምልህ ድሮ ነው እሺ፣ እንዲሰርታችሁ ግን ስንት ነው የሚገኘው? የእኛ ፕራይስ በሜትር፣ በሜትር አዎ። እሺ በአንድ ሜትር ስንት ነው የምታስከፍለው? በሜትር አምስት ሺህ ብር እስከ ስድስት ሺህ ብር እንደ ቦታው ሁኔታ። ቦታው ምን ሲሆን ነው ስድስት ሺህ ብር የሚሆነው? ዲንጋያማነት ሊያስቸግር የሚችል ከሆነ ኖርማሊ ካለንበትንም ሎኬሽን ትንሽ ወጣ የሚርቀን ከሆነ ኦልሞስት ወጣ ባልን ቁጥር ኮስታችንም ከትራንስፖርት ጀምሮ አድሚ የሚሆኑ ነገሮች አሉ። አሁን እዚሁ ኤሪያ ስንሆን በሜትር አምስት ሺ ብር ነው የምንሰራው። አሁን ስንት ሜትር ነው የቆፈርከው? ኦልሞስት ይሄ ሃያ አራት ሜትር ነው። ሃያ አራት ሜትር። ወጣቶች በጣም አዋጭ ቢዝነስ ነው ማለት ነው ይሄ ለወጣቶች ብቻ ሳይሆን ለሁሉም። እኔ ባይዞ ይህን ነገር ከመጀመሪ በፊት ሌላ ስራ ነበር የምሰራው። ከዚህ በፊት ብዙ ስራዎችን ሰርቻለ፣ ወደ ኦልሞስት 13 ስራ ምናምን። የሆነ እኔ መውጣት የሚባለው አይነባይ ብላይ እያለው ነው ስራ የጀመርኩት ላይ ነገር ለማውጣት ማሽን ውድ ነው ሲባል ይመስለኛል። አንተ ስራው ላይ ክስላለ ሞር አዎ፣ ማሽኖች ኢሚሌንስ ናቸው ኦር ደግሞ ከ500 ሺህ ብር በላይ የሚያስወጡት ማለት ነው። ይሄን ነው ኦልሞስት እንደምታዩ ነው። አሁን እዚህ ጉርጓድ ውስጥ ተጠቀምነው ነው እንደዚህ አይነት ብረቶች ናቸው፣ ፓይፖች ናቸው። መውረድ እስከ ምንፈልገው ድረስ ሜትር ድረስ ብረቶቹ በቤርጋ ይገዛሉ። በቃ ሶኬት ይቀረጽላቸዋል፣ ጥርስ ይወጣላቸዋል፣ ሶኬት ይታሰርባቸዋል። ከታች ላይ ደግሞ የምንጠቀማቸው ማስፊያ ብረቶች አሉ። እነሱን በቀላል ሳንቲም እንገዛና በምታዩ መንገድ ኢዚሊ ነው ለማንቀሳቀስ የምንቸገርበት አይደለም። አንዴ ከገዛ ነው ደግሞ አንድ ስራ አይደለም ፐርፐሱ። አንዴ ከገዛችሁ ብረት ነው በቃ፣ አንድ ስራ ጨረስሽ፣ ቀጣይ ስራ ሄደሽ በራሱ ማቴሪያል ነው ሌላ ድጋሚ ኮስት የለብንም። አንዴ በገዛ ነው በቀላል ወጪ ሁል ጊዜ መጠቀም እንችላለን። ስለዚህ እስኪ የመጨረሻ እዚህ ጋር የምንጠይቀው ጥያቄ ምንድነው፣ ቶሎ ውሃ ታገኘ ከተባለ በስንት ሜትር ርቀት ይገኛል? አሁን ውሃ እንደ መገኘት ከሆነ ሶስት ሜትር አራት ሜትር ላይ ምናምን ሊገኝ ይችላል። አሁን ለሽንት ቤት ምናምን ሲቆፈር ሊመነጭ ይችላል። ግን ሰው እንደዚህ አይነት ኮስት አውጥቶ ሲያሰራ ደግሞ የሆነ በጋና ክረምት የሚቆራረጥ ነገር መሆን የለበትም። አሁን ኖርማሊ የጉርጓዷዎችን ብታይ የሆነ ክረምት ሲሆን የሰርገት ስለሚበዛ ዝናብ ምናምን ወደ አፉ ከፍ ይላል። በጋ ሲሆን ደግሞ ወደታች ታች የመውረድ ነገር አለው። ለዛ ጥልቀት አሁን ከሶስት ሜትር ጀምሮ እስከ ሀያ ወይ እስከ ሰላሳ ሜትር ድረስ ዲፕ ወርደ የምንቆፍረው በጋም ሲሆን ውሃው ወደታች ዝቅ ስለሚል በጋ ሲሆን በጋም ላይ ውሃውን እንዳያጡት ነው። ግን የከርሰ ምድር ውሃ ንጹህ ውሃ ነው። ኖርማሊ አሁን ውሃ በመሰረቱ ሲመነጭና ሲወጣ ውሃ በመሰረቱ ንጹህ ነው። ምና የምታውጪበትና የምትይዥበት መንገድ ነው ውሃን እንዲደፈርስ ወይ ውሃ በቃ ንጹህ ነው። የሆነ ነገር ስታደርጊበት ይደፈርሳል። ውሃ በራሱ ሌላ እንትን የለበትም። ሲቀጥል ደግሞ በክለት ነገር እንዳይኖር እስከ አራት እስከ አምስት ሜትር አካባቢ ያለውን ከላይ ያለውን በቬንቶናይት እና በሲሚንቶ እና ሸገዋለን ከጎን የሚመጡ ስርገት ነገሮች እንዳይኖሩ ማለት ነው። ዲፕ ከታች የሚመነጨውን ብቻ ነው ሰዎቹ የሚጠቀሙት። ያው ፋይናሊስት አሁን ቆፍረንም አስፍተንም ስለጨረስ ነው እነዚህ ነገሮች እናነሳሳና ደግሞ አሁን ፒቪሲ ሰመርሰብል ፓምፕ እንከትበት ና ንጹህ ዋ አላለቀም ስራች ማለት ይቀጥላል። አሁን ኦልሞስት ጉርጓድ ቁፋሮ አልቋል። አሁን የተወሰነ ደቂቃ ስራ ደግሞ ይቀረናል። ሀያ ሰላሳ እየተከታተላችሁ ያላችሁት በጣም በል ፕሮግራምን ነው። ከከርሰ ምድር ውሃ ማውጣት ግን ምንም ከባድ አይደለም። እስከዛሬ በሚሞክራቸው ሙከራዎች ውስጥ ብዙ ከከበደ ከበደ ነው፣ ከቀለለ ቀለለ ነው። ግን ብዙ ከባድ አይደለም። በተለይ ደግሞ ከስልጠና ጋር ከተደገፈ የሚገኘውን ብር ቀላል አይደለም። ግን እስካሁን ያለው ፕሮሰስ ይሄን ይመስል ነበረ። ገና ይቀጥላል። አብራችሁን ቆዩ። መጨረሻ ላይ ጊዜው አለኝ አሁን ለምድ እንደሱ የሚቆረጡት ይሄን ለሁለት ፐርፐዝ ነው የምንቆርጠው። ኦልሞስት የሚቆረጠው ጉርጓድ ውስጥ ይሄ ነገር ሲገባ ኦልሞስት ድፍን ነው። ሙሉ ከታች ጀምሮ እስከ ላይ ድረስ እንዲ ድፍን ነው እየገጣጠምን ነው። ምንድን ከሆነ ከግርግዳዎቹ የሚመነጩት ወደ ፓምፑ ማለፍ አይችሉም። የሚመነጨው ውሀ ማለት ነው። ዘም የሚመነጨው ውሀ በዚህ እያረገ ወደ ፓምፑ ጋር ይደርሳል ማለት ነው። ከዛ ነው እንደዚህ የሚቆረጠው ፓምፑ። የፒቢሲው አንዱ ዩዝ ደግሞ አንደኛ ጉርጓድ እንዳይናድ፣ ጉርጓዱ አሁን አፈር ነው ከሆነ ያህል ጊዜ ኋላ እንዲህ የመደርመስ ነገር እንዳይኖረው ከጎን የሚመጡትን ነገር ብሎክ አድርገው ይይዛል። ሁለተኛ የምትገባውን ፓምፕ ደግሞ አፈር ላይ ጭቆስ ነገር መግባት የለባትም። እሷንም እዚህ ስትሆን ሴፍ አድርገን እናስቀምጣታለን ማለት ነው። በዚህ ልክ ቆራርጠን ጨርሰናል። አሁን በገመድ እንጠልፈውና ደግሞ ወደ ጉድጓድ ውስጥ እንከተዋለን ማለት ነው። ወደ ቀጣዩ

ቀጣይ ምንድን ነው የምናደርገው? እሺ፣ አሁን ኦልሞስት ፒቢሲያችንን ጉድጓዱን ጨርሰናል። ፒቢሲያችንን ያስገብተን ጨርሰናል። አሁን እዚህ ጋር ደግሞ ውሃውን የሚያወጣልን ሰመርሰብል ፓምፕ አለ፣ ኤችዲፒ አለ። ኤችዲፒ ን ከሰመርሰብል ፓምፕ ጋር ኮኔክት እናደረገውና እሱን እንከታለን። ፋይናሊ ዋችንን ማውጣት ነው። ስለዚህ የመጨረሻ ደረጃ ላይ ደርሰናል ማለት ነው። ድካም እኔ የነበረኝ ቆይታ በጣም ነበር ደስ የሚለው። እንዴት ነው ጎበዝ፣ ሞከር ያልነበርኩ? አይ በጣም አሪፍ ነበር፣ ከጠበቅኩሽ በላይ ነበር። አዎ እንዴት ነው? ተስፋ አለኝ። ከዚህ በኋላ በዚህ ስራ ላይ በተሰማራው ማቴሪያል በኔ ነው ወደ ስራ ከዚህ ወደ ሰምታችኋል። ፕሮግራሜን ከማጠቃላይ በፊት ግን ወደዚህ ስራ ከመግባት በፊት በጣም የተለያዩ ብዙ ስራዎችን ሰርተን እንደነበረ ነግረህናልና በስንት አመት ነው ስራ መስራት የጀመርከው? እኔ እንኳን ስራ የሆነ ከልጅነት ጀምሮ ብዙ ስራዎችን ሞክር ነበረ። ግን ያ በቃ ውስጥ ስራ ብለሽ ደግሞ የሆነ ዝም ብለሽ የምሞክሪው ነገር አለ። አሴ ላይፍ ደግሞ በቃ የሆነ ነገር ይሄ ሞያ ነው ህይወቴን ቀይርበታለው ብለሽ የምሞክሪው ነገር አለ። በዛ ልክ ከዩኒቨርሲቲ መልሱ ኦልሞስት ከአራት ዓመት ምናምን በፊት ወደዚህ ስራ ከገባው አንድ አመት ምናምን ይሆንኛል። ከዛ በፊት ደግሞ ብዙ ነገሮችን ሞክር ነበረ። ብዙ ነገር ትሞክር ነበረ። እንዴት ነው ወደ ሀገር ከሀገር ውጭ የመውጣት ፍላጎት እንደነበረ ነግረኸኝ። አዎ ነበር። የሆነ እንደ እንትን ነው ያወራለው። እርግጥ ግን ይሄን ስራ ካየሁት ኋላ ያው ሞስት ፕሮባብሊ ወጥቼ ምንም ከዚህ የተሻለ እድል አገኝ አልችልም፣ እውነት ለመናገር እንደ አንድ ስራ ሆነ እዚህ ላይ የማገኘው ነገር ያው በፐር ሜትር ምን ያህል እንደምናስከፍል፣ ምን አንድ ስራ በምን ያህል ቀን እንደሚያልቅ ምናምን ያው የስራው ዲቴል አንቺ ማይተሸዋል። አንጻራዊ ውጭ ካለውን ነገርና እዚህ ጋር እያገኘን ያለውን ነገር ስታዩ ምንም ለመውጣት የሚያስመኝ አይደለም ማክሲመም በወሩ ስንት ስራ ትሰራለህ አሁን አንድ ስራ ከአራት እስከ አምስት ቀን ውስጥ ባለው ታይም ያልቃል ስለዚህ በአንድ ወር ሶስት አራት ስራ እንደዚያ አድርገህ ነገር እንሰራለን ስለዚህ ስናስበው ራ ስለነበረን ቆይታ በጣም ነው የማመሰግነው በጣም እናመሰግናለን

ሀያ ሰላሳዎች የዛሬ ወጣን በል ፕሮግራም ይህን ይመስል ነበር ፕሮግራማችንን ከማጠቃላላችን በፊት በዚህ ስራ ላይ መሰማራት ለሚፈልጉ ሁለት ወጣቶች በ7696 ላይ እኔም መሳተፍ ፈልጋለሁ ብላችሁ ኤችኤስን እያስቀደማችሁ ላኩልን ሁለት ወጣት መርጠን ጊቫዌ እንሰጣለን ማለት ነው የሚቀጥለው ሳምንት ከሌሎች ወጣቶች ጋር በአዲስ ሙከራ የምንገናኝ ይሆናል ቻ